ላለፉት 49 ዓመታት በመማር ማስተማርና በምርምር ስራዎች ሰፊ ተግባራትን እያከናወነ የሚገኘው የሀዋሳ ዩኒቨርሲቲ በጥናትና ምርምር የታገዙ ችግር ፈቺ ስራዎችን በመስራት ላይ ይገኛል። ዩኒቨርሲቲው በተለያዩ መስኮች ህብረተሰብ አቀፍ ችግር ፈቺ የሆኑ ዘርፎችን በመለየት እየሰራ እንደሚገኝ የገለጹት በዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ታፈሰ ማቴዎስ ናቸው። በዘርፉ የሰለጠነ ሰው ኃይል በጥራትና በብዛት ማሰልጠን ነው ከዚህ አንጻር ዩኒቨርሲቲው የእንስሳት ሕክምና ዶክተሮችን በጥራት እያስተማረ እያስመረቀ ይገኛል። ይህን ስራ የበለጠ ውጤታማ ለማድረግ የእንስሳት ሆስፒታል ተከፍቷል። በዚህ ሆስፒታል እንስሳት በነጻ ይታከማሉ። ይታወቃል። ስልጠና ይሰጣል። ይህን ስልጠና ግቢ ውስጥ ብቻ የነበረውን ይህን ስልጠናና ሕክምና ለምን ወደ ህብረተሰቡ አውጥተን አንሰራም በሚል ይህ አገልግሎት በዚህ በጫፌ ሆንሴ ሜዳ አካባቢ እንዲሰጥ ስለወሰንን ከአምና ጀምሮ አገልግሎቱ ቀጥሎ ይገኛል። ይህ አገልግሎት በዚህ አካባቢ ያለውን የእንስሳት በሽታ የምርታማነት ማነስ በማሻሻል ትልቅ ፋይዳ ይኖረዋል ብለን እናምናለን። ዩኒቨርሲቲው በዋናነት በእንስሳት ዝርያ ማሻሻል፣ በጤና በመኖ ልማት ትልቅ እገዛ እያደረገላቸው መሆኑን የገለጹት የሲዳማ ክልል የእንስሳት ሀብት ልማት ቢሮ ምክትል ኃላፊ ዶክተር ሚሊዮን ዮቴ ለተደረገላቸው እገዛ ዩኒቨርሲቲውን አመስግነው በቀጣይ በቅንጅት ለመስራት ዝግጁነታቸውን ገልጸዋል። በተለይ ይሄ ሀዋሳ ዩኒቨርሲቲ የሚሰጠው አገልግሎት የተለያዩ አገልግሎቶችን ይሰጣል። በዋናነት የልማት ስራውን ይደግፋል። የመኖ ልማት የዝርያ ማሻሻል፣ የአሳ ልማት፣ የንብ ልማት እያለ የዶሮ ልማትንም ጨምሮ ሰፋፊ የልማት ስራዎችን እየደገፈ ይገኛል። ሲደግፍ ደግሞ ባለሙያዎችን በማሰልጠን አርሶአደሮችን በማሰልጠን ግብአት በማቅረብ የክህሎት ስልጠናዎችን በማከል ሰፋፊ አገልግሎቶችን እየሰጠ ይገኛል። የዛሬው ግን በዋናነት የእንስሳት ህክምናውን ለማጠናከር ይህን አገልግሎት በሳምንት ሁለት ጊዜ ነው የሚሰጡት። ይሄ ደግሞ አበረታች ነው። ሀዋሳ ዩኒቨርሲቲንም እኛ እንደ ቢሮ ማመስገን እንፈልጋለን። ስለዚህ አሁን መረጃዎች በሚያሳዩት መሰረት ወደ ሶስት ሺህ እንስሳቶች የህክምና አገልግሎት እንዳገኙ ና ይሄ ወደ ገንዘብ ሲቀየር ቀላል ገንዘብ እንዳልሆነ የባሌማውንም እውቀት አውጥቶ ስለተጠቀሙ አርሶ አደሩ ተጠቃሚ እንደሆነ የእንሳቱ በሽታም እንደቀነሰ እንዲሁም የወተ ትምህርታቸውም ከፍ እንዳለ ራሳቸው ሲገልጹ እንደነበር አይተናል ና ይሄ እንደ ቢሮ አዋሳ ዩኒቨርስቲን የሚያመሰግን ነው። ሌላው ደግሞ ቀጣይ ምን መደረግ አለበት፣ ምን አይነት ድጋፍ መደረግ አለበት የሚለውንም ከሚ ከሚመለከታቸው አካላት ጋር ስለዚህ ዩኒቨርሲቲ ለሚያደርገው አግሎት ሊባዊ ምስጋና ነው ያለን። ቀጥሎ ለሚሰራውም ተቀናይተን የተሻለ ውጤት በማምጣት ህብረተሰባችን ተጠቃሚ እንዲሆን እንደ ቢሮ ጠንክረን እንደምንሰራ በዚሁ ማሳወቅ ይፈልጋለሁ። ከ2016 ዓ ም ጀምሮ በሳምንት ለሁለት ቀናት ሰኞና ሐሙስ በሐዋሳ ከተማ ቱላ ክፍለ ከተማ ኮቲ ጀቤሳ ቀበሌ ሆንሴ ሜዳ ላይ የተሰጠ በሚገኘው የእንስሳት ህክምና አገልግሎት ከ3000 በላይ የሆኑ እንስሳት የህክምና አገልግሎት ማግኘታቸውንና ከ ሰባት መቶ በላይ አርብቶ አደሮች ተጠቃሚ መሆናቸውን የገለጹት የፕሮግራሙ አስተባባሪና በዩኒቨርሲቲው የእንስሳት ህክምና ፋኩሊቲ ትምህርት ክፍል ኃላፊ የሆኑት ዶክተር ሚሻሙ ሱሌማን ናቸው። በአጠቃላይ ከሰባት መቶ በላይ አርብቶ ሰርቪስ እንዲያገኙ ወይም ህክምና አገልግሎት ለእንስሳቶቻቸው እንዲያገኙ አድርገናል። በተጨማሪም በአጠቃላይ ለተለያዩ አይነት የበሽታ ሁኔታዎች የውስጥ ጥገኛ ይኖራል፣ የውጭ ጥገኛ ይኖራል። በባክቴሪያ የሚመጡ በሽታዎች አሉ፣ በፈንገስ በቫይረስ የሚሆኑ በሽታዎች አሉ። እነዚህን ሁሉ በሽታ ያከምናቸው የእንስሳት ብዛት እስከ ሶስት ሺህ የሚደርስ ነው ያለው። እስከ ዓመቱ መጨረሻ ደግሞ ከዚህ ቁጥር ከፍ ያለውን አገልግሎት እንሰጣለን ብለን እናስባለን። በስፍራው የህክምና አገልግሎቱን እየሰጡ ካገኘናቸው የእንስሳት ህክምና ትምህርት ክፍል ተማሪዎች መካከል ቃል አስማማውና ዱጉምሳ ዜና ላቢድ በበኩላቸው አገልግሎቱ ህብረተሰቡን ከመጥቀም ባለፍ በሙያቸው ብቁ ሆነው እንዲወጡ የሚያግዛቸው መሆኑን ተናግረዋል። በቴዎሪ ያየነውን ነገር ደግሞ እንደዚህ መተን በፕራክቲካል ማየታችን ለእኛ ላለው ማለት ቴዎሪ ላይ ያየነውን የጻፍነውን ነገር እዚህ መተን ኬስ ስናይ አይምሯችን ውስጣችን ውስጥ ተቀርጾ እንዲቀር ያደርግልናል እና በጣም ጠቃሚ ነው ማለት ነው ክላስ ውስጥ የተማርናቸውን ቴዎሪ በተግባር እዚህ እውቀታችንን ለህብረተሰቡ ለእኛም ደግሞ ስኪል ዲቨሎፕ ማድረግ ስለሆነ እዚህ መተን ፕራክቲስ እያደረግን ነው። በየሳምንቱ መተን እዚህ ሁለት ጊዜ ለህብረተሰቡም ለእኛም እውቀት ለመጨመር እየሰራን ነው።